ተመልሰናል። ሁለተኛ ቀን በኢስታንቡል ቱርክ። ይላቸዋል ያዘው እኔ። ጋይስ ተገርሜ ልሞት ነው። ከአራት ሺህ በላይ ሱቆች ያሉት እዚህ ቦታ ብቻ ማለት ነውና፣ ብዙ ጊዜ ኢትዮጵያ የሚለበሱ አይነት ልብሶች እንደዛ በጣም ይበዛሉ። ቲሸርቶች በጣም ነው ብዙ ያሉት። ማሊያ አለ። በስመ አብ ጫማ። እነኚህ ቲሸርቶች እንዳለ መቶ ሃምሳ ነው የሚሸጡት። ደረቅ ነው ግን። ስሊፐር አይቼ ጋይስ በጣም ለማንኛውም አሁን ያለበት ቦታ የትላንትናው ቪዲዮ የማታው ፓርቲ ቀረስኩበት ቦታ ላይ ነው የሚገኘው። ኢስትክላል አቬኑ ይባላል። እንደ ሎስ አንጀለስ ያለው ቤቨርሊ ሂልስ አይነት ቫይብ አለው። ግን እዚህ በጣም ረጅም ነው። ብዙ ስቶሮች አሉ። አይስክሪም ቤቶች አሉ እና ምግብ ቤቶች አሉ። ከመጣችሁ ይሄን ምግብ ምኩት። አይላ ታንቱን ይባላል። በጣም በጣም የወደድኩት ምግብ ነው። ፍቅር ይዞኛል እዚህ ሀገር። በተረፈ አሁን ወደ ባዛሩ ከመሄዳችን በፊት ይህን ቦታ በቀን ስላላሳየዋችሁ እዩት ብዬ ነው። በጣም ላይክ ስ ላይ በጣም ክራውደድ የሆነ ቦታ ነው። አጋይስ አሁን የእንተን ስቶር ነው። ቸኮሌት ይሄ የዱባይ ቸኮሌት እንዳለ ሞልቶታል ወይ እና ከታች ደግሞ በ ይሸጣሉ ቸኮሌቶች እዚህ ጋር እንዳለ ደርድረውታል እና ከዛ በኪሎ ነው የሚገዙት ማለት ነው። ይሄ የዱባይ ቸኮሌት በጣም ፌመስ ነው እዚህ ሀገር በስማል አያችሁት እዚህ ጋር

የኢንፎርሜሽን ቪዲዮዎች ምናምን ችግር የለውም እናመጣለን። በዚች ቪዲዮ ግን ቀለል ያለ ነገር እየሰራ ነው። በተረፈ አሁን ካለውበት ወደ ግራንድ ባዛር የሚባለው ቦታ አንድ ሶስት ኪሎ ሜትር መሰለኝ መኪና ይዘን እንሄዳለን። በተረፈ በድጋሚ ተከታተሉ። አሁንም ኢስታንቡል ያለ ነው። ባይ ዘ ወይ በጣም የምወደው ከኢትዮጵያ ውጭ ቪዲዮ መስራት መንገድ ላይ የለፈለፍኩ መሄድ ይችላሉ። ማንም ላይክ አይገባም። አሁን እንደዚህ ካሜራ አውጥቼ ምናምን ዙር ብትሆኝ ና አልዞርም። እፈራለሁ። ኢትዮጵያ ውስጥ አልችልም። ግን እዚህ ግን ማንም ሰው ስለማይረዳ የማወራውን ምን ልበል ምን ልበል አያውቁም። እና በተረፈ የወላችሁ እየዞርን ነው፣ እያየን ነው። ሌስ ገው እንግሊሽ አማርኛም እችላለሁ። ያዘው ባይዘበጋይ፣ አልዋሻችሁም ሰዎቹ በጣም በጣም ናይስ ናቸው። እዚህ ሀገር ምንም እስካሁን ኔጌቲቭ ነገር ምንም የለኝም የምለው ነገር። ኢቨን ብር ደረጃ እንጃ እስካሁን። አረ በስመ አብ ውይ በጣም በጣም እስ ጀስት ከግብፅ ኮምፕሊትሊ ሌላ ዓለም የመጣው ነው መሰለኝ። ግን ሰው ሲያወራ ማለት ነው፣ ቱርኮቹም እንደዚ አይነት ሰዎች ነው ይባላል። ስለዚህ ያጋጠመኝ ሊሆን ይችላል ስ ይቅርታ ይቅርታ፣ ፈንክቻቸው ነበር። ኧረ በስመ አብ ጋይስ፣ እዚህ ውስጥ የሆነ የሚገቡበት ቦታ አለ መሰለኝ፣ እንግባ። እንደ እዚህ ውስጥ ሰው ሁሉ እየገባ ነው። እዚህ ውስጥ ለምን እንደሆነ አላቅም፣ እንገባለን። ምናባቱ በቀኝና በግራ እንደ ሬስቶራንት ነገር አለ፣ ግን መሀሉ በጣም ነው የሚያምሩ። ሰው ሁሉ እየመጣ ቪዚት ያደርጋል። እንግዲህ እኔም ቪዚት እንደሚያደርግ ሰው ለኦራንጅ። አይ፣ እንውጣ። በቃ ምንም የለም ወደዛ በርጋሚ ጣፋጭ መስማማሙል እስከ እኔ ጋይስ ተገርሜ ልሞት ነው። ጣፋጭ ቤት እንደዚህ እንደዛ ይቻላል እንዴ? አሁን ለምሳሌ ስዊዘርላንድ ትልቁ የቸኮሌት ፋብሪካ አለ አልገበው፣ ግን ሀገር ውስጥ ምንም የለም ላይክ መንገድ ላይ ምናምን በቃ ሱፐርማርኬት ይሄ ኦ ማይ ጋድ፣ በዚህ በዛ ጣፋጭ። ዘ ጋይስ የትላንትናውን ምግብ ቆሜ እዛ ጋር ሰባት ነው ምናምን፣ በስማ ስንት ብር እንዳወጣው? ቆይ ስንት ብር፣ አስር ብር አለኝ እዚህ ጋር። አይ ጋይስ፣ እጄ ላይ የቱርክ አስር ብር አለ። ስለዚህ እዛ ጋር እጄ አንድ መስል ነው ምናምን በልቻለሁ፣ በደምብ ግን ሆዴ ጠግቧል።

እንግዲህ ጋይስ ቸርቹ ጋር እየገባሁ ነው። የካቶሊኮች ቸርች ነው። ወደ ውስጥ የገባ በጣም ብሶ ይገባል። ግን ደስ የሚለው አይ ቲንክ ለጉብኝት ፍሪ መሰለኝ የሚያስከፍሉ አይመስለኝም። ዋ እንዴት ነው የሚያምረው! በስመ አብ። ያው ይጎበኛል። የካቶሊኮች ቸርች ነው እንግዲህ። እንደሰማ እንዳያችሁት ከሆነ መግቢያ ይላል በዚህ ጋይስ። ውስጥ ግን ጨለማ ነው የሚሆነው። ሩ በስመ አብ ከታያችሁ ጊዜ ነው። ወቀው ሃ ኦ ያ ዩቱብ ማይ ዩቱብ አይ ሾው ዩ ያ ጃኒ ሀቭ አ ጉድ ዴይ ባይ። አይ ጋይስ እንግዲህ ከውስጥ እየወጣው ነው። አንዱ ልጅ ምን እየሰራ ነው ሲለኝ ዩቱብ አልኩት። ከዛ ኢንተርኔት አይሰራም ብሎኝ ሰጠሁት። በተረፈ ጋይስ አዎ በጣም ደስ ይላል። ውስጡ በጣም ትልቅ ነው። ከቸርቹ እየወጣው ነው። አይ ጋይስ፣ ለማንኛውም እዚህ ያለኝን ቆይታ ጨርሻለው። አይ ቲንክ ኡበር ንጥራና ወደ ግራንድ ባዛር እንሄዳለን እና በጣም ግን አይን አይን አይን በዝቶብኛል። በጣም ያስታውቃል። ታክሲ አይ ጋይስ ውበራችን መታለች። እንግባ። ሄሎ አይ ጋይስ እንግዲህ የግራንድ ባዛር መተናል። ጋይስ እኔ የምወደው ነገር ካገኘሁ ምንድን ነው ማረገው ነው ጥያቄው አሁን

አሁን ግራንድ ባዛር መተናል። ሶ ቤዚክሊ ግራንድ ባዛር ማለት እንዴት ልበላችሁ፣ ሎስ አንጀለስ እንደዚህ አይነት ቪዲዮ ሰርች ያለው፣ በግራ በቀኝ ልብሶች አሉ፣ አሪፍ ዋጋ አሉ። ከአራት ሺህ በላይ ሱቆች ነው ያሉት እዚህ ቦታ ብቻ ማለት ነውና፣ ኢቭን ልብስ ብቻ አይደለም ምግቦች ምናምንም አሉ። ስለዚህ በተረፈ ዞር ዞር እያለን እንሰራለን ማለት ነው። ትንሽ የብርሃን ችግር አለ፣ ምክንያቱም ደመና ስለሆነ ፀሐይ ቢሆን አሪፍ። ሰዓት አይደለም የመጣሁት ባገኝ አሪፍ ነገር በገዛ ልብስ ልብስ ያስፈልገኛል እንዴ? አላ አላ ታንኪ ታንኪ ታንኪ ሶ ማች ቦምብ ራስ ማሪዋና ኮኬን ይለኛል እንዴ። አንዳንዶቹ አስረ ትንሽ የሆነው ሬሲስት ናቸው በቀልድ አድርገው። ጫማ ቤቶች አሉ፣ ቀበቱ አለ፣ በስማም ቦርሳ፣ ኦ ማይ ጋድ ቦርሶች ምናምን አሉ እዚህ ጋር ሴቶች። ባይዘወይ ታውቃላችሁ መቼም ቱርክ ፀጉር ተከላ በምግብ ብቻ ሳይሆን በልብስ እራሱ ትታወቃለች። በጣም ብዙ አይነት ልብስ ነው ያለው። ግን ግን የኔ አይነት ፋሽን አይደሉም። ላይክ እንዴት ልበላችሁ? እኔ ብዙ ጊዜ የማደርገው ይሄ ስትሪት ዌር የሚባሉ ልብሶች የሉ እንደ ሰፊቱታ ሰፊ ቱታ ምናምን ነገር። እዚህ ግን ያለው በቃ ስኪኒ ጂንሶች አሉ። ጂንስ ዋይዝ በቃ ኖርማል ሰው የሚያደርገው ልብሶች የሉ። ብዙ ጊዜ ኢትዮጵያ የሚለበሱ አይነት ልብሶች አዎ፣ እንደዛ በጣም ይበዛሉ። ቲሸርቶች በጣም ነው ብዙ ያሉት። ማሊያ አለ። ቀበቶዎች አሉ፣ በጣም በጣም አሪፍ ናቸው። እንደገና ብራንድ እቃዎች በርካሽ ማለት ያው ኦሪጂናል ኦሪጂናል አይደለም፣ ግን ብራንድ እቃዎች አሉ። እዚህ ጋር ደግሞ ብራንድ ጫማ፣ አሁን ሉዊ ቪታን፣ እነ ጉቺ ምናምን ው። ቦርሳ ራሱ ቀበቶ፣ ጂንስ በጣም ብዙ ናቸው ያሉት እዚህ። ኦኬ ጫማ፣ ጫማ አሪፍ እየመጣ ነው አማች አይ ጋይስ ለማንኛውም መቶ ሰላሳ ዩሮ አለኝ። አይ ቲንክ ፌክ ጆርደን ዋን እንት ነው አለን ጫማው። ግን ምንድን ነበር የሚባለው ስሙ? ወት ጆርደን ጆርደን ጆርደን ፎር። ኧረ በስመ አብ ስም ይጥፋብኝ። ብቻ 130 ዩሮ በተርክሽ ደግሞ ሦስት ሺህ ምናም ብር አለ። አይ ሚን ትክክለኛው 130 አይደል ነው የሚሸጠው፣ የእሱን ሁለት ጥፍ ምናም 3 ጥፍ ነው የሚሸጠው። ግን ኳሊቲውን ደግሞ አልለካሁትም። ኳሊቲውን ብለካው ምናልባት አሩ ነው ኢትዮጵያ ለማድረግ ምናምን አሪፍ ናቸው። በስመ አብ ጫማ የወላጅ ጋ የሆነ ዕቃ አሳየኝና ከዛ ልቀርጽ አልኩና አይፋታኝም። የሰውዬ ያለኛለኝ አለኝ አልኩት። በአሁን መነጽር አሪፍ የወንድ መነጽር ካለ ብገዛ አሪፍ ይመስለኛል። አቤት ቱርክ። ላ ባይዘ ልብስ ከገዛው ሻንጣ ያስፈልገኛል። ከሻንጣ ጥቅጥቅ ያዙ ነዣት የመጠት ፌክ ሽቶ አለ፣ ፌክ ሻንጣ አለ። ከምግብ ውጭ ብዙ ፌኮች አሉ። አምገር አምገር። አረ ተወኝ፣ ተወኝ ከ ይለኛል። ረ ስታርባክስ አለ። ዚጋ ስታርባክስ ሄ እስኪ እዛ ጋር በዲጄ እየቀረጸ ነው፣ እኔም በዲጄ እየቀረጽኩ ነው። ጥቁር ነው፣ ጥቁር ነኝ። ሰላም ተባባል ከማ። ወደዛ ልሂድና እመለሳለሁ። ምንድን ነበር የሚባለው? የአንገት ምናምን ካሽ ብዙም አላያዝኩም። ባላወጣ ደስ ይለኛል። ባለፈው ብዙን ያወጣሁት ግን ግን ቆይ ከሆነ ብዙ ጊዜ ሰው በካርድ መክፈል ምናምን ይታየኛል እቃ አላቸው ግን በቃ ይሄ ሀይለ የመጨረሻ ትልልቆቹ ብራንዶቹ በፌክ ነው ያላቸው እና ግራ ገባኝ እኮ የትኛውን እንደምመርጥ አሁን እኔ እግዚአብሔር አሏሻቸው ሮሌክስ ሚል ያንገት አድርጌ አልዞር ሮሌክስ ሚል ሰዓት አላረግም በጭራሽ አላረግም ኦኬ ቲሸርት ምናምን ቢሆን ኦኬ ቦርሳ ምናምን አይ ማነገ ሮሌክስ ሰዓት ፌክ አረን ያቅሜና ኦኬ ልቀበተው ምናልባት እግዚአብሔር አንድ ቀን ብሎት ኦሪጂናል ሮሌክስ እንገዛለን በይ እንገዛለን ደው ምን አባቱ ግን አሁን ይብራብኝ አማርኛ አልችልም አባት ተወኝ እንደዚህ ነው። በቃ ምን እንዳለኝ አላውቅም። የኔ ጥፋት እኮ ነው። ብዙ ጊዜ አማርኛ ባወራቸው ለመገላገልም ቀላለሁ። ግን ደስ የሚለው እዚህ ሀገር አያስቸግሩም። በጣም ትሬን አለ እዚህ ጋር ደሞ ጫማዎች አሉ ብታወሩ ደስ ይለኛል። ቪዲዮ የለኝም። ለእኔ በጣም አሪፍ ነው እኮ ግን አትፋቱኝም። ከዛ በኋላ መጣችሁ ማለት ነው። ከታች እስከ ላይ። አሁን ይሄ ሉዊ ቪታን አባቱ ነው የሚያምረው ፌክ ግን ሻንጣው ነው። ስንቱ ነው እንግዲህ፣ ጋስ ከዋላይ ግን ኦሪጅናል አይደለም ወይስ? ለምን ኦሪጅናል አይደለ ብሎ ሲጀመር ሉዊ ቪታን ከቤት ውጪ ይሸጣል አይደለ? ግን እንደዚህ ሙሉ ስቶር ማን? ግን ሻንጣው እንዴት አባቱ ያምራል። ግን ላይክ፣ በጣም ነው የሚያስቀን ነው ሻንጣው ወደፊት ግን አሁን ቆይ፣ ግን አሁን እንዴት ነው 3000 ዶላር 2000 ዶላር አውጥቼ አሁን ሻንጣ ምገዛው? ላይክ በ30 ዶላር ለብቼ፣ አረ መላው እንዴ! የ30 ዶላር ያ 30 ዶላር አክቹሊ ባለፈው 30 የገዛሁት እና ለእኔ ከአቅሜ በላይ ነው ብቻ። መግዛት ለምትፈልጉ እዚህ ግራንድ ባዛር ቱርክ ሁሉን ነገር በአንድ ቦታ ታገኛላችሁ። ኦሪጂናል እቃ ውድ ከፈለጋችሁ ደግሞ የቅድሙ ቦታ መሄድ ትችላላችሁ። እና አም ዞር ዞር እያለ ነው ያየ ነው። በጣም ደስ ይላል። አሪፍ አሪፍ እቃዎች አሉ። ይሄ ምን የጣፋጭ መአት ነው ያለው እዚህ ቤት የወላችሁ ጋይስ፣ ይሄ እንዳለ ኦ ማይ ጋድ! ሱፐርማርኬት ነው የጣፋጭ ቤት ነው ጋይስ፣ አሁን ያለሁበት ቤት እሺ ኢትዮጵያ እኮ ማለት ነው ላይ ምን ይመስል ዶሮ ቤት ነው የሚከፍቱበት። አሁን ያውሩን ቤት ለምንድን ነው? ቆይ እኔ የወደድኩት ነገር ያላገኘሁት ሻንጦቹ አሪፍ ናቸው። እነኛ እዚ ገሉ ምን መሰላቸው ያጨናነቅ ትንሽ ዮዋን ኬሪዮን እንዳልገዛ የእኔ ኬሪዮን ይተልቃልና ብዙ እቃ ነው የያዘው። እሱን አይዝልኝም እያልኩ እየፈራው ነው። ትልቁን ደግሞ እንዳልገዛ ምን ላስገባበት እቃ ምናምን ነገር አልገዙ ሲዚ ልግባለ

ጃአበ ግዳይ ይ ሻንጣው ግን የሆነ እንትን ይመስላል ግን ምን አገባኝ። ሻንጣ ዋናው ልብስ ያዝልኝ ልመለሰች እእ ሻንጣ በስድስት ዶላር ዶላ አራምጣው ለምን ሁለት ቀን ሶስት ምናምን አያገለግለኝም። አምጣው ምን አባቱ በለው በለው። ኧረ በዚህ ጋር እራሱ አለ ይሄ

ሁት አይመቸኝም። አሪፍ ነው እንደምወድ በቃ ይሄ ፋሽን ስትሪት ፋሽን ነው የሚባለው ስታይሎች፣ ላይክ ኖርማል ፋሽን ለግዠሪም አይደለም ክላሲክ ክላሲ የሆነ ፋሽኖች አይደሉም፣ ላይክ ሱፍ ምናምን አይመቸኝም። ይሄ ሸሚዝ መቆለፍ ምናምን አይመቸኝም። አሉ ብዙ ስታይሎች፣ በቃ ቱታ፣ ሰፊ ጅንስ፣ ብራንድ ነገሮች፣ የወጣት ብራንዶች ምናምን ነገሮች፣ እንደዚያ ነው የሚመቸኝ ብዙ ጊዜ እና አንዳንድ ደግሞ ደስ ሲለኝ እንደበላልቃለሁ። ላይክ ይኸኛው ከዛኛው እና ጋር ብዙ ጊዜ ፋሽን የሰው ይለያያል፣ ገባችሁ በቃ እኔ ብዙ ጊዜ ራፐር የሚያደርጉ አይነት ሱሪዎች ረጅም ሱሪ ረጅም ስላቸው ስታክቲ ሱሪዎች ምናምን ምናምን ቲምበርላንድ ራሱ አላደርግም ነበር። በቃ አሁን ኢትዮጵያ በሰባት ሺህ ብር በስድስት ሺህ ብር ሲሉ አምላክ አምጣው ምን አባቱ እየወጣው ነው። ብቻ ግን ይኸው ነገር በገዛ ደስ ይለኛል። እኔ የምላችሁ ጋይስ፣ ቆይ

አይ በጣም ጥሩ ልጅ ነው። እንግዲህ ጋይስ እንዳታ እንዳታሳፍሩኝ እንግሊዝኛ የሚንተባተብ ሰው ጋር እኔም አብሬ እንተባተባለሁ። የዩቱብ ስሙ ቱስኪ ፎር ሪል ነው የሚለው እና ሄዳችሁ ሰብስክራይብ አድርጉለት። ጃኒን ኤላከን ዌልካም ምናም በሉት ኢትዮጵያ ምናም ብላችሁ አጥለቀቁት የመጀመሪያ ቪዲዮ። በተረፈ እስካሁን እንግዲህ በጣም ሰዎቹ ናይስ ናቸው። ካሜራ ሳያዩ ደስ ይላችኋል። ዩቲዩብ በተለይ ያ ጃኒ ያ ያ ያ ኦፍ ኮርስ

ልትነክሳት ነበር። ሶ የሀገራቸው ሰው ቢሆን ሰብስክራይብ አይ ጠይቁ ነበር ወይስ እኔ ጥቁር ስለሆንኩ ምናምናምን ነው እያልኩ እየጠየቅኩ ነበር። በተረፈ ሄሎ፣ አንዳንድ ሰው ደግሞ ወደፊት የምቀርጽ ይመስላችኋል ወደ እኔ ስቀርጽ። በተረፈ አሁን ምን መሰላችሁ፣ ጥያቄው ምንድን ነው የሚገዛው፣ ጃኒ ላይ ከዚህ ድረስ መጥቼ ምንድን ነው የምገዛው? ገኒ እራሱ በጣም ብዙ ልብስ አሪፍ አሪፍ አላቸው ምናምን ብላኛለች፣ ግን እኔ ጃኒ ለጃኒ ሚሆን አጣው እኔ ብራንድ አልወድም ጋይስ። አሮ ነው ዋይ። እነ ጉቺ አይመችኝም። ወይ ኦሪጂናሉ ስጡኝ ወይ አትስጡኝ። ወይ ፓንት እገዛለሁ ማንም ስለማያየው። ኦኬ፣ በስማ ኦ ማይ ጋድ! ጋይስ ጋይስ፣ ሴት ሆናችሁ ግን እዚህ ከመጣችሁ? ከመጣችው የሴቶች ቦርሳ ላይክ ፈንዲ ምናምን ሲያምር። እሺ፣ ባይሆን ኤርፎርስ ጫማ ካለ እገዛለሁ። አሜሪካ ገዝቼ ለማስላክ እስካሁን ተቀምጧል። ኤርፎርስ ጫማ እንገዛለን። ሻንጣዎቹ ግን ያምራሉ፣ በጣም አሪፍ ነው። ጭራሽ የሚገዙት ሰው ቅድም እየነገርኳችሁ ያደረኩት ሱሪ ብሮክን ፕላኔት ነው የሚባለው። በጣም አሪፍ ነው። ኬት ነው የገዛው አሉኝ እና ኦንላይን ላይ የገዛሁት አልኳችሁ። እኔ ብዙ ጊዜ ልብሶችን ኦንላይን ላይ የምገዛቸው ለዛ ነው ራሱ ሾፕ ሳደርግ ምናምን ብዙ ጊዜ የማታዩኝ ልብሶች ምናምን እና ደግሞ እነዚህ ትንሽ ብራንድ ሰው ማያቃቸው ያልታወቁ ብራንዶች ብዙ ጊዜ ኦንላይን ላይ ነው ያሉት እና ኦንላይን ላይ የገዛሁት ሱሪን ይህ እንኳን ተውት እዛ ስፖርት ምድርብድግ የሚባለው ስሙ እኔ ናታሪን የገዛ ነው ማን ነበር ሹ ፓላስ የገዛ ነው ይህ ጃኬት ማለት ነው ይህ እንኳን ኖርማል ነው ውድ ይመስላል አርልም በአቅሜ ነው ለዛውም ሴል ነው የገዛሁት ቀልዳላችሁ ውድ ነገር በጫማ ነው ጫሜ ነው ውድ ሌላ ምንም የለም ተመልሼ እየመጣሁ ነው ያላየሁት ነገር ካለ ለማየት እየሞከርኩ ነው በድጋሜ እስካርቡ ምናምን ደስ ይሎስማ አሏሻችሁም ጋይስ ከዚህ ከዚህ ቦታ ይልቅ ሀረር ቦንዳ ትሸርት በረንብ አግኝቻለሁ እና የት ነው ያለው? እዚህ ሀገር ቦንዳ ምናምን ላይ ነገር ትሬፍት ሻፖች መስማ ተስማምተውኛል። የምር የሰራት የዳንስ ቪዲዮ ላይ ብዙዎቻችሁ ኮመንት እያደረጋችሁ ነበረ። የኢንስታግራም ቲክቶክ ላይ ለቅቅ ያለው የዳንስ ቪዲዮ እና ከዛ ወደትሊድ አረ ለኔ የሚሆን የለም በማርያም ጋይስ። አንድ ሉዊ ቪታን ቦርሳ አይቼ ኦ ማይ ጋድ፣ ሲያጓጓ አሁን እሱም ብገዛ ወደፊት ወደፊት ነት ላይ አንዳንድ ጊዜ እኮ መጥፎ ነው እንደዚያ። አሁን ሉዊ ቪታን ምናምን ምናምን ግን ኢትዮጵያ

አረ ሆ ባክስ አለኝ ዲቲፍሪ ሀያ ዶላር እያለ መታወቂያ አለኝ እሸጣለሁ እና ብላክ ማርኬት ምንድ ታውቃለህ ይለኛል። በቃ ዝም ብለህ ፌክ ነው አትልኝም። ሽቶ እየሸጠ ባይዘወይ ስፒኪኛ ሽቶ በጣም አሪፍ አሪፍ ሽቶ ናላቸው። ኦ ማይ ጋድ። ግን አሁን እኔ ኖርማል ሰው ብሆን ላይክ ኖርማል ሶሻል ሚዲያ ሰው ባልሆን ምናምን በቃ እንደዚህ መዘነጥ ብፈልግ እኔ እንጃ። ሉዊ ቪቶን ምናምን ጉቺ አላወጣም። ያው ሉሺ ብር ማለት እዚህ የመጣው ሸምቼ ነው የምሄደው። እግዚአብሔር እንዳትታለሉ፣ ባይዘው በዚህ አጋጣሚ እንዳትገዙ ምናምን እያልኩ ምክር ምናምን አልጀምርም። አባቴ ሸምቱት፣ ብልጥ መሆን ነው ዘንድሮ። ኳሊቲው ብቻ አሪፍ የሆነ ነገር ካገኛችሁ ወደኋላ እንዳትሉ። ለማንኛውም በዚህኛው ሳይድ እየሄድኩ ነው። የተመቸ ነገር ካገኘው ሲንገዛለን። እንድኔ ሻለው እንጂ ያዘው ሽሻ፣ ሽሻ ማለት ውካ ነው ውካ ቤት እናንተ ከው ከው ይልቅ ማለት ነው። ምግቦች ያስጎመዣሉ፣ አብሮት የሚቀርቡት መሰለኝ። ይኸው ላችሁ በቃ ቦርሳ ምናምን ተወኝ። ብራዘር ብራዘር ይለኛል። ላይክ ከስተማራችሁ ነው ያውቃሉ። አሁን ጥቁሮች ምናምን በቃ አባቴ እዚ ሲመጡ፣ ኦር ደግሞ ብዙ ጊዜ አቲን ከጥቁሮች ጥቁሮችም አሉ ግን አቲ እዚ ነው ታይላንድ የሰማሁት አረቦች በጣም ይገዛሉ። አረቦች ቀልድ አያውቁም አባቴ ሸማምቶቱ ነው የሚሄዱትና በቃ አይ ጥቁር ነው ይገዛል ብሎ ይገዛሉ ግን አሁን እኮ ያረኩት አይነት ውታ ብራንድ ፌኩም ደርድሮ ቢያቀርብልኝ አባቴ ሻንጣውም እዚህ ገዝቼ ልብሶቹንም እዚህ ሞልቼ ነበር ሄደው። ለፈት ለፍኩባችሁ መሰለኝ ወደፊት ላድርገው። ለማንኛውም ይህ በ150 የእነኝ ቲሸርቶች እንዳለ 150 ነው የሚሸጡት። 150 የቱርክ ብር ማለት ነበረ። እስኪ ቆይ 150 ማለት ሦስት አራት ዶላር ማለት ነው። አሪፍ አሪፍ ቲሸርት አሉ እዚህ ጋር ፖሎ ምናምን